የሚያሳየኝ ገርመኝ አይ፣ ልጅነት የልጅነቴን ይሄ ያየሁ ጊዜ የልጅነቴን አፍንጫዬ እንደው ጎን ሁላ ማማሩ ይሄ እንደው ልጅነቴን ያየሁ ጊዜ አይደለም

ወዲም ነ እንደው ማማዬ ሽዬ በእኛ በደጋጎቹ ዘመን በደህናው ጊዜ ብዙ ነገር አልፏል። እያ አይተን አላየን፣ ሰምተን አልሰማን ትተን ነው።

ጀበናውን ብትለቁ ተቤቱ ተወጣ ብትወጡት ምን ያደርገዋል? አለ።

ኦኬ፣ አሁን እንኳን ተጃጅለሻል። አውቄ እኮ ነው። አህ አውቄ ነው እንደ ፊቱን አስቁም ብዬሽ ነው። ድሮማ ልጅ ፉክክር ነው። አንቱ፣ ሰላ አንቺ ሃያ ሆነሽ እኔ አርባ አንድ የነበርኩኝ እንደው ቅናቱ ምን ነው? ዲያ የደቆሰ ጊዜ እኩል ነው፣ አልነበር ነው? አሁን እኩል ነበር። ማን እያየ መልከኛ ቀን ቁጭ ብሎ ልጆቹ አመለኛ ናቸው። ያና ያ እዚች አንቱ ልጅ

ነው ሰጥቼ እየወጣሁ ተራጩበት

ሳማቸው አረ አረ አንተ ውጭማ ያሉ ዝማ ልጆቻቸውን እየላኩልኝ ሰራተኛም አለኝ። አሁን እግሬን የምታጥበኛለኝ አንዷ፣ ደግሞ ጀሮዋይን የምታሻለኝ እየከፈልኳቸው እኮ ነው። እኔ እኮ ውዶ ያደርጋሉ ልጄ እኮ ነው የሚከፍልልኝ። ታካፈልኩ ሰው ልጅ ይህ ተመልከች። እሱ ይከፍላል ብሎኛል። ነው የሚያምረው የሚያምረው

ማር አለኝ ቡናም አለኝ፣ ጓሮ ቡና፣ ማን ይይዝልኛል? ማን ይይዝልኛል? አንዲቱን ሰራተኛ እኔ እኮ ጠፍቼ ነው የመጣሁት ናት ይላል። የራሱ ጉዳይ አይፎን ነኝ እዚህ ብሎኛል። ው ልጅ እያየኝ ይሆናል። ምን አለው ምን አለው? እያየኝ ይሆናል። አይ አይ አይደለም በይ ተመልከቺኝ አለኝ። ውስጥ ተመልከቺኝ አለኝ።